ሰላም እንዴት ናችሁ? ውድና የተከበራችሁ የቻናል የቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ እንግዲህ ቤተሰብ ይሁኑ ማለት ነው። ነባሮች ደግሞ ላይክ እና ሼር በማድረግ አበረታቱኝ። ዛሬ እንግዲህ በልብ አንጠልጣዩ እና በተወዳጁ በምሳሌ ድራማ በክፍል ስልሳ አምስት ተከስተናል ማለት ነው። በባለፈው እንግዲህ እንደሚታወቀው ብሩክ እንግዲህ ልጁን ወደ ህክምና እንግዲህ ከሀገር ውጭ ይዘዋት እንደወጣ ያው ሁላችንም አይተናል ተመልክተናል፣ ማለት ነው። ዛሬ ደግሞ እንግዲህ በክፍል ስልሳ አምስት እንግዲህ ብሩክ ወደ ሀገር ተመልሷል፣ ማለት ነው። ነገር ግን ብሩክ እንግዲህ ሲመለስ ያየነው እሱ ብቻውን ነው። ምሳሌስ የሚለው ነገር እጅጉን በጣም ግራ አጋብቶንም እንደ እውነቱ ማስደንግጠውንም እንግዲህ ተመልክተናል፣ ማለት ነው። ምሳሌ ምን ገጠማት ገጠማት እንግዲህ በስልክም ስለ ምሳሌ ሲጠይቁት ዳጣና ቅድስት ምንም መልስ እየሰጣቸው አይደለም ድናለችም አልዳነችም አላላቸውም አሁንም እንግዲህ ኤርፖርት ላይ እንግዲህ ሄደው ለመቀበል ሲሄዱ እንግዲህ እሱና ሻንጣው ብቻ ናቸው የመጡ ያሉት ምሳሌ ምን ሆነች ምን ገጠማት ምሳሌ ከህክምናው አላገገመችም ወይስ እንዴት ነው ነገሩ ሁላችሁም ሀሳብ አስተያየታችሁን በኮመንት። እኔ ግን ፕራንክ ነው የመሰለኝ፣ እንግዲህ ፕራንክ ሊያደርጋቸው ነው የመሰለኝ። ምሳሌ ድና ህክምናው ተሳክቶላት እንግዲህ ድናና ወደ ጤንነቷ የተመለሰች ይመስለኛል። ይህም እንግዲህ የብሩክ ብቻውን መምጣቱ ደግሞ እጅጉን በጣም አስደንግጦናል፣ ሁላችንንም ማለት ነው። ነገር ግን አለባበሱ ደግሞ የሆነ ችግር የተፈጠረ አይመስልምና ብቻ ነገሩ ውስብስብ ብሏል ማለት ነው። ይህ ነገር ሊጠራ የሚችለው እንግዲህ በቀጣይ ክፍል ነው ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ቅድስት የምሳሌ ድና መምጣት እንግዲህ የሁሉም ድካም አለበት፣ ሞገስም ብዙ መሥዋዕት የከፈለበት እንዲሁም ብሩክ ብዙ መከራዎችን ስቃዮቹን ያየበት ከትዳሩ የተፈናቀለበት እንዲሁም ደግሞ ከቤቱን መኪናውን ሁሉ የሸጠበት ለልጁ ብሎ ነው። ብዙ የተፋለመ ከዝና እንግዲህ ተንኮልና ሴራ ከዝናና ከማህሌት አምልጦ እንግዲህ እንዲሁም ደግሞ ከጓደኝነቱንም እንግዲህ ከልጄ አይበልጥብኝም የልጄ ነገር መቅደም አለበት ብሎ ብዙ መስዋዕቶቹን የከፈለ ነው ብሩክ ማለት እናም እንግዲህ ዛሬ ላይ ግን ኤርፖርት ላይ ለመቀበል ዳጣና ቅድስትዬ እንግዲህ ሽር ብትን ብለው ቅድስት እንግዲህ አሪፍና ጥሩ የሆነ አቀባበል ልታደርግላቸው እንግዲህ ዳንስ ሁሉ አለማምጅኝ ስትላትም ነበረ ዳጣን ማለት ነው በክፍያ ተስማምተው እንዲሁም ያው ዳንሱን እንግዲህ እያለ ማመደቻ ትምዳጣ ተመልክተናል ማለት ነው። እናም እንግዲህ በሌላ በኩል ደግሞ ሉላና ሞገስ እንግዲህ አሁንም ያው ተደብቀው ይገኛሉ ማለት ነው። ዝናና ማህሌት ደግሞ እንግዲህ ሞገስን ለማጥፋት እንዲሁም ደግሞ ሉላን በእጁ ለማስገባት እና ወደዛ ወደ ስቃይ ህይወቷ ለመመለስ እጅጉን በጣም እንግዲህ ደፋ ቀና እያለ ዝናን ተመልክተናል። ነገር ግን አሁን ላይ ነገሮቹ እየተሳኩላቸው አይደለም። በሚሆነውና እየተፈጠረ ባለው ነገር ደስተኛ አይደለም። በተናደደና በተበሳጨ ቁጥር እንግዲህ ማህሌት ላይ ማህሌትን እየሰደባት እያመናጨቃትም ተመልክተናል ማለት ነው። እንግዲህ ማህሌት እሱን ባገባውና ከሱ ጋር ብሬ ብኖር እያለች እንግዲህ ትማለላለች። ነገር ግን ዝና እጅጉን በጣም አብስቶ ነው የሚጠላት። ምክንያቱም የማህሌት ታሪክ በጣም የሚደብሩ፣ የሚያስጠሉ ነገሮች ናቸው እና ይህ ደግሞ ከእሷና ዝናና ማህሌትን የሚያቀራርብ ነገር ምንም ሊኖር እንደማይችል እንዲሁም ደግሞ ዝናና ማህሌት ስራና ስራ የበቀል መንገድን አንድ ብለው የጀመሩበት እነሱም የፈልጉትን ሰው ማስወገድ እንደሚፈልጉ ነው። እንግዲህ ተመካክረው አንድ ላይ ሆነው ይህን ስራ ለመስራት የፈልጉት። ማህሌት እንግዲህ ጥቅም ትወዳለች፣ ምቾት ያለው ነገር እንግዲህ ያስደስታታልና ልውላ ግን ምነክቷት ነው እንደዛ፣ የት እንደላቀቀ የዘነጠ ቤት እያላት ሀብታም ነው። እንዴት ግን ምነክቷት ነው እያለች እኔ ምን አለ ይህን እድል ባገኝ እያለችም እንግዲህ በዝና የእኔ ቢሆን እያለች እንዲሁም ደግሞ የራሴ አደርገዋለሁ ብላም እንግዲህ እየፎከረችም ተመልክተናል። ነገር ግን የፍራታ ደግሞ እባክሽን ተይ፣ እሱ እኮ እየተጠቀመብሽ ነው። አንቺን መጠቀሚያን ያደረገሽ፣ እባክሽ ከእሱ ጋር ያለሽን ነገር አቁመሽ ብሩክን ይቅርታ ብጠይቅ ይሻላል አለቻት። አሀ፣ ለካ ዝ ቤቴ ስለተቀመጥኩኝ እንዴ ድልሽ ስለፈለግሽ ነው አደለ? ከብሩክ ጋር ለምን ብትታረቁ ይቅርታ ብትጠይቂው የምትኝ ስትልም ነበር። እናም እንግዲህ ማህሌት ባደረገችው ነገርም ተጸጽታለች። ብሩክን ትወዳለች፣ ግን ልጁን አትወድም። ይህ ደግሞ ማለት ራስ ወዳድነት ነው። እንግዲህ አንድን ሰው ሰው ሲወድ ከነ ሁለ ነገሩ ነው መወደድ አለበት። ማህሌት ግን የራሷን ኑሮ ብቻ አስተካክላ ጽድት ብላ አምሮባት መኖር ነው የምትፈልገው፣ የምትመኘው። እንግዲህ እሱ የሆነ ነገር ጠልታ እሱን ብቻ ወደዋለሁ ማለት ይሄ ማለት ምንም ሊያግባባ አይችልም ማለት ነው። እና ብሩክ የቀረው ይቅር ከልጅ የሚበልጥብኝ ማንም የለም በማለት ነበር እንግዲህ ትዳሩንም፣ ያው አልፈልግም ብሎ ፍችም ያደረገው ማለት ነው። አሁን ላይ ግን እየተጸጸተች ትገኛለች። የምታደርገው የምትይዘው የምትጨብጠው ሁሉ አታ እናም ጸጸትም እየተሰማት ተመልክተናል ማለት ነው። ነገር ግን እቅዷና ሕልሟ አሁንም ቢሆን ምሳሌ ሞታ የሞቷን ሞታለች ተብሎ እንዲነገር እንድትሰማ ነው የዝናና የማህሌት ምኞት። እንግዲህ ብሩክም ብቻውን የመጣው ዝና እንግዲህ ብሩክ የሚገባበትን ቀን መሀል የት ነግራው እንግዲህ ተኝታም ነበርና ከእንቅልፏ በስልክ ደውሎ ሙልጭ አርጎ ሰርቦ ነበር የቀሰቀሳት። እናም ብሩክን ለማየት እነሱም እንግዲህ ወደዛ ሂደዋል ማለት ነው። በዛ አጋጣሚ ሞገስ ብሩክን ስለሚቀበለው ሞገስን ጋማውን እንይዘዋልን በማለት ተመካክረው እነሱም ወደ ኤርፖርት አምርተዋል ማለት ነው። ዳጣና ቅድስትዬም እንግዲህ ቅድስት ፏ ቤት ትንብላ እንግዲህ ለባብሳ ለመቀበል እንግዲህ ወደ ኤርፖርት አምርተዋል። ኤርፖርት ደርሰው እሱን በመጠባበቅ ባለበት ታይም እንዲሁም ሉላም እንግዲህ ከብሩህ ጋር ይቅር መባባል እንዳለባቸውና ቂምህንተው ይቅር ታር ይቅር በለው በማለትም ስታበረታታው ነበር። አንተ በደል በድለኸው እሱ ይቅር አላለህም እንዴ ብላም ስጠይቀው እሱስ ብሎኛል አለ። የኔና አንተ ነገር እኮ ይደርሳል የምሳሌ ደግሞ የህይወት ጉዳይ ስለሆነ ነው እንደዛ ያደረገው። እባክህን ስትለውም ቢያንስ እንኳን ሄደህ ፊትለፊት ለፊት ባትቀበለው ራስህን ተገና አርገህ ደብቀህ መግባቱን ተመልከተው፣ ምክንያቱም ዝና ስለሚከታተልህ ብለውታል። እንግዲህ ዝና እየተከታተለው እየተከታተለው ያሉት ያለውን ሰውም እንግዲህ ሞገስና ዳጣ እጁን ግጥም አድርገው አስረውት ሽጉጥም ደቅነውበት አስፈራርተውትም በታስፈራርተውትም ነበረ እና እንዳይከታተላቸው አድርገዋል። እናም እንግዲህ ዝናም ሲዝትበት ሞገስ ያለበትን ካልጠቆምከኝ እንግዲህ ቅጣቱ አንተ ላይ ነው የሚዞረው ሲለውም ነበር። እናም ማህሌት ያመጣቻቸው ሰዎች ስለሆኑ ስላልተሳካለት ሞገስና ዳጣ የሚከታተላቸውን ሰው ይዘው ዋጋውን ስለሰጡት እጁን ስብር ብር አድርገው ስላስቀመጡት ይህንን እንግዲህ የሰማው ዝና አንቺ በአንቺ በኩል የሚመጣው ነገር ሁሉ ምንም አይስተካከልም፣ እያለ ሲበሳጭባትና ሲናደድባትም ተመልክተነዋል። እሷም እባክህ ዝና ተረጋጋ፣ ቀስበል እያለችው ነው። እንግዲህ ብሩክ ከመምጣቱ በፊት ነበር ሞገስን ማጥፋት የፈለጉት፣ ነገር ግን አልተሳካም። ብሩክ ወደ ኢትዮጵያ ገብቷል። ግን ምሳሌ የት ነው ያለችው? ብሩክና ሻንጣው ብቻ ነው እንግዲህ የመጡት። ሰርፕራይዝ ነው ነገሩ። እንዴት ነው? ሁሉም ተደናግጠዋል። በተለይ ቅዱስና ዳጣ እጅጉን በጣም ደንግጠው እሚሉትና የሚይዙት የሚጨብጡት ነገር አተው እንግዲህ ድራማው እዚህ ላይ ነው የክፍል ስልሳ አምስት የተጠናቀቀው ማለት ነው። ቀጣይ ክፍልስ ምን ይሆን የሚለውን ነገር ምሳሌ ድናለች ወይስ አልዳነችም እንግዲህ ሁላችሁም በኮመንት ሀሳብ አስተያየታችሁን፣ ግምታችሁን አስቀምጡልን። እንግዲህ ብሩክ ምን ይሆን ይዞ የመጣልን የምስራች የሚለውን እንግዲህ ሁላችንም በቀጣይ ክፍል ለማየት ጉጉቱ አለን ማለት ነው። እናም እንግዲህ ውድና የተከበራቸው አድማ የተመልካች ቤተሰብ ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ